እንግዲህ ማክሮ ኢኮኖሚ ማሻሻያውን ተከትሎ ቀዳሚውና በጣም አስፈላጊ ጉዳይ የንግድ ከባቢን ተገማችና ተወዳዳሪ የማድረግ ስራ መስራት ያስፈልግ ነበረ። ይህን ለማድረግ ከዚህ በፊት ከሪፎርም በፊት በነበሩት ጊዜያት ወደ አንድ ሺ አምስቶ ገደማ የንግድ መስጫ መደብ ይጠየቅባቸው የነበሩትን ቀለል ባለ ሁኔታ ወደ አምስቶ ሀምሳ ለማውረድ ሙከራ ተደርገዋል። አንድ ሺ ሶስት መቶ ሀምሳ አካባቢ ቅድመ ብቃት ይጠየቅባቸው የነበሩት የንግድ መስጫ መደቦች ወደ አስር ብቻ ዝቅ እንዲሉ ተደርገዋል። ሰላሳ ሁለት አካባቢ ተቋማት ንግድ ቅድመ ብቃት ማራገጫ አገልግሎት ሲሰጡ የነበሩት ወደ አራት ብቻ ለመመለስ ሙከራ ተደርጓል። በጣም ብዙ ቀናት ሲወስዱ የነበሩት ግልጋሎቶች በተለይ የንግድ ፍቃድ አዲስ ማውጣት ማደስ ብዙ ቀናት የወስዱ የነበሩት ወደ ሰዓታት እና ደቂቃዎች መመለስ የተቻለበት ነው የነበረው። በዚህ ሂደት ወደ ሁለት ነጥብ ስድስት ሚሊዮን ዜጎች የንግድ ፍቃድ አዲስ እንዲያወጡና እንዲያድሱ ተደርጓል። በ ዘጠኝ ወሩ ባለፈው ሙሉ ዓመት 2.3 ሚሊዮን ነው የነበረው። ከሙሉ ዓመቱ 300 ሺህ ገደማ ይበልጣል። ካምና ተመሳሳይ ወቅት ጋር ደግሞ 600 ሺህ ብልጫ አለው። በሌላ በኩል የወሰዱት ንግድ ፍቃድ ለተገቢውና ለታለመለት አላማ ብቻ ማዋል እንዲችሉ የንግድ ቁጥጥርን በተመለከተ የድረ ፍቃድ ኢንስፔክሽን ስራ ከዚህ ፊት በፌደራል እንጂ በክልል ሲከናወን አልነበረም። ከባለፈው ሐምሌ ጀምሮ ነው እንደ አዲስ ጀምር ነው። በ9 ወሩ 2.2 ሚሊዮን ነጋዴ ጋር መድረስ ተችሏል። ወደ ሁለት ሺህ 500 የሚጠጋ ነጋዴ የወሰደው ንግድ ፍቃድ በአግባቡ እየተጠቀመበት አለመሆኑን ቼክ አድርገን ተገቢ እርምት እርምጃዎች መውሰድ የተቻለበትና ለኢኮኖሚ ማሻሻያው ግብዓት ነበር ብሎ መውሰድ ይቻላል። በሌላ በኩል የገበያ ቁጥጥርን በተመለከተ የዋጋ ግሽበትን ዝቅ እንዲል ያደረገው ዋናው ጉዳይ በአንድ በኩል አቅርቦት ማሳደግ ነው። ሁለተኛ የቀረበው ምርት ሰው ሰራሽ የሆነ የዋጋ ንረት እንዳይፈጠር ለማድረግና ኮምፔቲቲቭ እንዲሆን ለማድረግ የቅዳሜ እና ውድ ገበያዎችን በቁጥር በመብዛትና ጥራታቸውን እንዲጠብቁ ማድረግ፣ ሁለተኛ ደረጃ ግብይት ማዕከላትን በማስፋት ረገድ ሰፋፊ ስራዎችና ውጤት የተገኘበት ስራ ነው ብሎ መውሰድ ይቻላል። ኢምፓክቱም ማክሮ ኢኮኖሚ ማሻሻያ ላይ የሚንጸባረቅ ይሆናል ማለት ነው። ሌላው ማንሳት የሚቻለው በተለይ ከውጭ ንግድ ጋራ ተያይዞ በዓመቱ መጨረሻ ሰባት ቢሊዮን ና ከዛ በላይ ዶላር መድረስ የሚቻልበት በጣም አጓጊ ውጤት የተገኘበት ነው። የማክሮ ኢኮኖሚ ማሻሻያው በዚህ ረገድ ተስፋ የጣለበት ነው ብሎ መውሰድ ይቻላል። የጥራት መቆጣጠርን በተመለከተ ገቢና ውጭ ምርቶች ቁጥጥርን በተመለከተ በፍተሻም በኢንስፔክሽንም በሰርቲፊኬሽንም የገቢና ውጭ ምርቶች ቁጥጥር በተመለከተ 39 ፐርሰንት እድገት አሳይተዋል። ዘንድሮ ከአምነተ ማሳወቅት ጋራ ስለዚህ 39% የማፈጸም አቅም አድጓል፣ ተደራሽነት አድጓል ማለት ነው። የማክሮ ሚሻሻውን በደገፍ በኩል የንግዱ ሴክተር ተገቢው የሚና እየተወጣ መሆኑን ያሳያል። በሌላ በኩል የዓለም ንግድ ድርጅት ድርድር ሂደት ብዙ ጊዜ መግለጫ የሰጠንበት አምስተኛው ስራ ላይ ቡድን ስብሰባ በተሳካ መልኩ የተጠናቀቀበትና ስድስተኛው ስራ ላይ ቡድን ስብሰባ ለማከናወን ርብርብ ማድረግ ላይ የምንገኝበት ነው። የአፍሪካ ነጻ ንግድ ቀጣና ተግበራም የሙከራ ንግድ ለመጀመር የታሪፍ ቡክ ትመት በሚኒስትሮች ምክር ቤት መወሰን ከሚቀረው ውጪ ሙሉ ዝግጅት የትግበራ ስትራቴጂም ጭምር አጽድቀን የተረባረም ስለሆነ ማክሮ ኢኮኖሚ ማሻሻያውን ለመደገፍ የንግድና ቀጣናዊ ትስስር ሚኒስቴር በላቀ የመፈጸም አቅም ላይ እና የማድረግ ደረጃ ላይ ይገኛል። በብዙ መልኩ ስኬታማ ስራዎች ናቸው ብሎ መውሰድ ይቻላል። ሶስት ወራት ቀጣይ ትኩረት አቅጣጫ የመጀመሪያ ኤክስፖርት ነው። ኤክስፖርት አሁን ያለውን ሞመንተም ይዞ እንዲቀጥል የማድረግ ጉዳይ በሰፊ ርብርብ የሚከናወን ነው የሚሆነው። ሁለተኛው የጀመርናቸውን የዲጂታላይዜሽን ስራዎች ዲጂታል ግልጋሎት የመስጠት ጉዳይ መሶብ ላይ ከገቡት ስምንት ተቋማት አንዱ የኛ ተቋም ነው። በመሶብ ያንን አፈጻጸም መድገም ያስፈልጋል። ሶስተኛው ኢኮሜርስ ወይም ኢ ንግድ የሚባለው ኤሌክትሮኒክ ንግድ የሚባለውን ጉዳይ ተቋማዊ አድርጎ መስራትና ለብዙዎቹ ባህላዊ የሆኑ የንግድ ስርዓት መፍትሄ ሊሆን የሚችል ጉዳይ ስለሆነ ኢኮሜርስ በርብርብ የሚሰራ ነው የሚሆነው። አራተኛ የጥራት ቁጥጥር የበለጠ አጠናክሮ መቀጠል ነው የሚሆነው። አምስተኛው የዓለም ንግድ ድርጅት ስድስተኛ ስራ ላይ ቡድን ስብሰባ መቋጫት ነው የሚሆነው። የአፍሪካ ነጻ ንግድ ቀጠና የሙከራ ንግድ መጀመር የሚሉት ጉዳዮችን እንደ ትኩረት የምንረባረብባቸው ይሆናል።